በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት ሰላሳ የሚነበብ ስንክሳር። እረፍቱ ለቅዱስ አብርሃም ባህታዊ ጥቅምት ሰላሳ በዚች ቀን መኖፍ ከሚባል አገር በገድል የተጠመደ ቅዱስ አባት ባህታዊ አብርሃም አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩና የሚያመልኩ ናቸው። በዚህም ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህም ቅዱስ ባደገ ጊዜ የምንኩስናን ልብስ ሊለብስ ሽቶ በለዓላይ ግብፅ ወደሚገኝ ወደ ሀገረ አክሚም በመርከብ ተጭኖ ሄደ። ወደ አባ ጳክሚስም ደረሰ። እርሱም የምንኩስናን ልብስን አለበሰው። በገድልም በመጸመድ ሥጋውን አደከመ። የአባ ጳኩሚስን ማኅበራዊ ኑሮ ውስጥ ሀያ ሶስት ዓመት ያህል በማገልገል ኖረ። ከዚህም በኋላ በዋሻ ውስጥ ብቻውን ይኖር ዘንድ እንዲያሰናብተው አባ ጳክሚስን ለመነው። እርሱም ፈቀደለት። አሳ የሚያሰብሩበትን መረብ የሚሠራ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስም አንድ ሰውን አመጣለት። ያም ሰው መረቡን ሽጦ ምግቡን አተር ይገዛለት፣ የተረፈውንም ለድሆች ይሰጣል። የምግቡ መጠን ሁል ጊዜ ማታ ማታ አንዲት እፍኝ ከጨው ጋር በውሃ የራስ አተር ነው። እንዲህም እየተጋደለ በዚያች ዋሻ 17 ዓመት ኖረ። ልብሱንም ከገዳሙ ሲወጣ የለበሰው ከዘመን ርዝመት የተነሳ አርጅቶ ተበጣጠሰ። ስጋውንም በጨርቅ የሚሸፍን ሆነ። በሁለት ዓመትም ወደ መነኮሳቱ ገዳም በመውጣት ስጋውንና ደሙ ተቀብሎ ወደ በዓቱ ይመለስ ነበር። በዚያች ዋሻ መኖር በጀመረባት ዓመት ሰይጣናት ወደ እርሱ በመምጣት ምትሃት እየሰሩ ተፈታተኑት። እርሱ ግን ውሻን እንደሚያባርሰው አባረራቸው። እረፍቱም በቀረበ ጊዜ ያን ሕዝባዊ ሰው ልኮ የአባ ጳኩሚስን ረድ አባ ቴዎድሮስን አስጠራው። በመጣም ጊዜ ሰግዶ ሰላምታ ሰጠው። እንዲጸልይለትና በጸሎቱም እንዲያስበው ለመነው። ከዚህም በኋላ ሁለቱም በአንድነት ጸለዩ። በዚያም ጊዜ አባ አብርሃም በርከክ ብሎ ነፍሱን በእግዚአብሔር እጅ ሰጠ። አባ ቴዎድሮስም ወደ መነኮሳቱ ላከ። እነርሱም መጥተው ከስጋው በረከትን ተቀብለው ስጋውን ወስደው ከቅዱሳን ስጋ ጋር በአንድነት አኖሩት። ለእግዚአብሔርም ምስጋና ይሆን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘለዓለሙ አሜን። የመጥምቀ መለኮት ቅዱስ ዮሐንስ ራስ የታየበት። በዚችም ቀን የመጥምቁ ቅዱስ ዮሐንስ ራስ የታየበት ነው። ደግሞም የፋሲለደስ የቢርወካይና የመርቲስ የማርስ የንጉሥ ይስሐቅ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። የጥቅምት ወር ንባብ ፍጻሜ። በጥቅምት ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔርም ምስጋና ይሁን። በቅዱሳን በነቢያት በሐዋርያት አንድነት፣ በጻድቃንና በሰማዕታት አንድነት፣ በትጉሃን መላእክት አንድነት፣ በሁሉም ጸሎት፣ በእመቤታችን በቅድስት ድንግል ማርያም አማላጅነት የቅድስት ቤተ ክርስቲያን ልጆቿ የምንሆን ሁላችንን የሚጠብቀን ለዘላለሙ አሜን። አስጀምሮ ላስፈጸመን ለሉል እግዚአብሔር ክብር ምስጋና ይሁን። መቼ መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የጥቅምት ስንክሳር ይህን ይመስል ነበር። በሕዳር አንድ ስንክሳር እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ